የቢዝነስ ፕላን ዝግጅት እንደ የቢዝነስ ፕላኑ አይነትና እንደ የንግድ ዘርፉ እንዲለያይ ቢችልም አንድ የቢዝነስ ፕላን በዋናነት ሊይዛቸው የሚገቡ መሠረታዊ የቢዝነስ ፕላን ክፍሎችን በዛሬው ቪዲዮችን ላይ አጠር ባለመልኩ ለማየት እንሞክራለን። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆን ትችላላችሁ። አሁን በቀጥታ ወደ ቪዲዮችን እንግባ። አንድ ቢዝነስ ፕላን በውስጡ ሊያካታቸው የሚገቡ መሠረታዊ የሆኑ የቢዝነስ ፕላን ክፍሎችን ነው። ከዛ በፊት ግን ቢዝነስ ፕላን ምን ማለት ነው? ቢዝነስ ፕላን ስንል ምንድን ነው የሚለውን ነገር አጠር ባለመልኩ፣ አንድን አዲስ ድርጅት ወይም ደግሞ ነባር ድርጅት ውጤታማ ለማድረግ መቼ፣ ለምን፣ እንዴትና ምን መከናወን እንዳለበት የሚያሳይ በዝርዝር የተጻፈ የንግድ እቅድ ቢዝነስ ፕላን እንለዋለን። አንድ ቢዝነስ ፕላን በውስጡ ሊያካትታቸው የሚገቡ የቢዝነስ ፕላን መሠረታዊ ክፍሎችን እየተራ ለማየት እንሞክር ማለት ነው። እንግዲህ በቅድሚያ ምናካተት የሚገባው ነገር ከቨር ፔጅ ወይም ደግሞ ሽፋን የምንለው አንድ የቢዝነስ ፕላን ስናዘጋጅ ከቨር ፔጅ ሊኖረው ይገባል። በጥንቃቄ የተጻፈ ሳቢ በሆነ መልኩ የተዘጋጀ እንዲሁም ደግሞ ለሚመለከታቸውን አካሎችን ሊስብ የሚችል ለእይታ ማራኪ የሆነና በጥንቃቄ ታይፕ ተደርጎ የተጻፈ በጥንቃቄ አዘጋጅተን ሳቢ በሆነ መልኩ የምናቀርበው የቢዝነስ ፕላኑ ክፍል ነው። ከቨር ፔጅ ላይ የድርጅቱ ስም፣ ለማን እንደሚ አድራሻው፣ በጥንቃቄ ቢዝነስ ከቨሩ ላይ መጻፍ ይኖርበታል፣ ልናቀርበው ይገባል ማለት ነው። ሁለተኛው ሰመሪ ነው። ይሄ ምንድን ነው? አጠቃላይ የቢዝነስ ፕላኑን ክፍል ወይም ደግሞ ሙሉውን የቢዝነስ ፕላኑን ክፍል አጠር ባለ መልኩ የምናቀርብበት ወይም የምናስቀምጥበት የቢዝነስ ፕላናችን ክፍል ሰመሪ ወይም ደግሞ ኤግዚክዩቲቭ ሰመሪ እንለዋል። ምንድን ነው? ሙሉውን ሀሳብ ለአንባቢዎች ግልጽ በሆነ መልኩ ለማቅረብና ቶሎ ብለው ሰነዱን ለመረዳት እንዲያስችላቸው በአጭሩ የሰነዱ ሙሉ ክፍል የምናቀርብበት እንግዲህ ሰመሪው ላይ የምናጠቃልላቸው ስለ ንግዱ እቅዳችን ሊሆን ይችላል። እንዲሁም ከዛ በተጨማሪ ስላለው ስለ ውድድሩ ሁኔታ፣ ስለ ፋይናንስ እቅዳችን እንዲሁም ስለ ኢንዱስትሪው አትራክቲቭነስ ና ኦፖርቹኒቲ አጠር ባለመልኩ የምናስቀምጥበት ክፍል ነው ማለት ነው። እዚህ ክፍል ላይ አብረን የምናስቀምጠው ነገር ምንድን ነው? ምን ያህል ገንዘብ እንደምንፈልግ ለአበዳሪ ተቋማቶች ከሆነ የቢዝነስ ፕላኑን የምናዘጋጀው ምን ያህል ገንዘብ እንደሚያስፈልገን እና ገንዘቡን እንዴት ልንጠቀምበት እንዳሰብ፣ እንዲሁም ደግሞ ገንዘቡን እንዴት መመለስ እንዳለብን፣ እንዴት ልንመልሰው እንደምንችል ሰነ እዚህ ክፍል ላይ አጠር ባለመልኩ የምናስቀምጠው ሶስተኛው ዲስክሪቢሽን ዲስክሪቢሽን እንግዲህ፣ ይሄ ምንድን ነው? የንግድ ዘርፉ ወይም ኢንዳስትሪው በምን ዘርፍ ላይ የተሰማራ ድርጅት መሆኑን የምናይበት የሰነዱ ክፍል ነው፣ ወይም የምንገልጽበት የሰነዱ ክፍል ነው። እንግዲህ ልናቋቁመው ያሰብነው የንግድ ድርጅት ምን ላይ የሚያተኩር ምን ዘርፍ ላይ ሊሰራ እንዳሰበ ወይም ወደ ስራ ሊገባ እንዳሰበ የምናስቀምጥበት የሰነዱ ክፍል ነው። ዲስክሪቢሽን ወይም ኢንዳስትሪ ዲስክሪቢሽን እያልን እንጠራዋለን። ለምሳሌ በአግሮ ፕሮሰሲንግ በማቀነባበር ሊሆን ይችላል፣ በአግሪካልቸር ወይም በግብርና ሊሆን ይችላል። በሆቴልና ቱሪዝም፣ በሰርቪስ እንዲሁም ደግሞ በትራንስፖርት፣ በኤዱኬሽን በየትኛው ዘርፍ ላይ ልናተኩር እንዳሰብን የምናስቀምጥበት የሰነዱ ክፍል ነው ኢንዱስትሪ ዲስክሪፕሽን። ይሄ በግልጽ ሊቀመጥ ይገባል ማለት ነው። ምክንያቱም ዘርፋችንን ካላወቅ ነው የምንገባበት የንግድ ዘርፍ መታወቅ አለበት። በግልጽ ልናስቀምጠው ይገባል ማለት ነው። አራተኛው ኢንኮርፕሬሽን ወይም ደግሞ የድርጅቱ አመሰራረት ምን ሊመስል እንደሚችል የምናሳይበት ክፍል ነው። የድርጅቱ ሕጋዊ አመሰራረት በተለይ በኢትዮጵያ አሁን ላይ ሰባት አይነት ወይም ደግሞ የንግድ አመሰራረት አይነቶች አሉ። እነዚህ ከነዛ ውስጥ ግን ሞር የሚታወቁት አራቱ የንግድ አመሰራረት አይነቶች ናቸው። ሕጋዊ የንግድ አመሰራረት አይነቶች አሉ ማለት ነው። እንግዲህ አራቱን ስናያቸው የመጀመሪያው የግል ወይም ደግሞ ሶል ፕሮፕራይተርሺፕ የምንለው የግል ማህበር፣ ሁለተኛው የሽርክና ማህበር ወይም ደግሞ ፓርትነርሺፕ የምንለው በሶስተኛው ኃላፊነቱ የተወሰነ የግል ማህበር ወይም ደግሞ በተለምዶ ፒኤልሲ ፕራይቬት ሊሚትር ካምፓኒ የምንለው ነው። አራተኛው ሼር ካምፓኒ ወይም ደግሞ የአክሲዮን ማህበር የንግድ አመሰራረት አይነቶች ናቸው። ስለዚህ በየትኛው ላይ ወይም በየትኛው የህግ የንግድ አመሰራረት አይነት ላይ ልናተኩር እንዳሰብ የምናስቀምጥበት የሰነዱ ክፍል ነው። እንዲሁም በተያያዘ በምን ያህል ሰዎች እንደተቋቋመ የድርጅቱ መስራቾች እነማን እንደሆኑ እንዲሁም የአክሲዮኖቹ አባላቶች ብዛት ምን ያህል አክሲዮኖች እንዳሉትና የመስራቾቹ ድርሻ ምን ያህል እንደሆነ በፐርሰንት የምናይበት ክፍል ነው ማለት ነው። ስተኛው ፖይንት ኦፍ ፔይን ወይም ምሬቶች የህብረተሰቡ ምሬቶች ናቸው። አንድን ቢዝነስ አዋጭና ሳቢ ከሚያደርገው ወይም ትርፋማ ከሚያደርገው ነገሮች ውስጥ አንዱ በህብረተሰቡ የተማረረበት የፕሮዳክት ምርት ወይም ደግሞ አገልግሎት ሊኖር ይችላል። ስለዚህ እኛ ያንን ፖይንት ኦፍ ፔይን ወይም የምሬት ተከትለ ነው ቢዝነስ ልንከብት አዋጭ ከሚያደርገው አንድም ቢዝነስ ነገሮች አንዱ ህብረተሰቡ የተማረረበትን ጉዳይ ለይተን ስለሆነ ወደ ቢዝነስ ልንገባ የምንችለው በነባሩ ምርትና አገልግሎት ላይ ያላቸው ምሬትና ቅሬታ ምን እንደሆነ በመግለጽ እኛ በምን አይነት መልኩ ልንፈታው እንዳሰብንና በምን አይነት መልኩ ልንቀርፈው እንዳሰብን የምናስቀምጥበት ክፍል ነው ማለት ነው ይሄኛው። ስለዚህ ምን አይነት ምሬቶችና ቅሬታዎች እንደተስተናገዱ በዝርዝር ልናውቀው ይገባል። እንዴት አድርገንስ እኛን ልንፈታው እንዳሰብንም የምናስቀብጥበት ወይም የምናሳይበት የሰነዱ ክፍል ነው። ስድስተኛው ታርጌት ከስተመር። እንግዲህ ታርጌት ከስተመር ታላሚ ደንበኞች ወይም ደንበኞቻችንን መለየት ማወቅ ነው። እዚህ ላይ ትልቁ ነገር ምንድን ነው? ደንበኞቻችንን ምን፣ የት እንደሆኑና በጾታ በዕድሜ፣ እንዲሁም ደግሞ በኑሮ ደረጃ በአኗኗ ደረጃቸው፣ በባህል ሳይቀር በኢኮኖሚ ደረጃቸው ልንለይ ይገባል ወይም ልናውቃቸው ይገባል ማለት ነው። አንድም ቢዝነስ ውጤታማ ከሚያደርጉት ነገሮች ውስጥ አንዱና ትልቁ ከስተመሮቹን ማወቅ ወይም ደግሞ ከስተመሮቹ መለየት ነው። ስለዚህ እኛ የምንሰጣቸው ፕሮዳክት ወይም የሆነ ምርትና አገልግሎት ከደንበኞቻችን ፍላጎት እንዲሁም ደግሞ የኑሮ ደረጃ ከዛ በመቀጠልም ደግሞ ከባህል ጋር ምን ያህል ኮኔክት ሊያደርግልን እንደሚችል ከነሱ የኑሮ ዘይቤና ከእድሜና ከጾታ ጋር የተያያዘ ሊሆን ይገባል ማለት ነው። ስለዚህ ታርጌት ከስተመሮቻችንን መለየት እነዚያም ለእነሱ ደግሞ የሚፈልጉትን ነገር በመለየት በኢኮኖሚያቸው መሰረት ያደረገ ጾታቸው መሰረት ያደረገ እንዲሁም ደግሞ ባህላቸውና የአኗኗር ባህላቸውን መሰረት ያደረገ አገልግሎት ወይም ምርትና አገልግሎት ልንሰጣቸው ይገባል። ሰባተኛው ኦፖርቹኒቲ፣ መልካም አጋጣሚ ከሌሎች የቢዝነስ አማራጮች የመረጥንበት ትልቁ ምክንያት ኦፖርቹኒቲ መኖሩ ነው። ስለዚህ ይህን ቢዝነስ ወደዚህ ቢዝነስ ለመስራት ስንፈልግ ምን አይነት ኦፖርቹኒቲዎች እንዳሉት ምን አይነት አትራክቲቭ የሚያደርገው ነገር ወይም አዋጭ የሚያደርገው ነገር እሱም መለየት አለን። ኢንቨስትመንት ከሌሎቹ ኢንቨስትመንቶች እንድንመርጠው ያስገደደን ነገር ምን እንደሆነ ልናቀው ይገባል። ወደ ቢዝነስ ለመግባት ስናስብ ትልቁ ነገር በቢዝነሱ ላይ የሰዎችን ችግር ፈተን ሰዎችን ጠቅመን እኛም አትራፊ ሆነን ለመውጣት እስከሆነ ድረስ ምን ያህል አዋጭ ነው፣ ምን ያህል አትራክቲቭ ነው፣ ወይም ደግሞ ምን አይነት ኦፖርቹኒቲዎች አሉ የሚለውን ነገር ልናቅ ይገባል፣ ወይም በዝርዝር ልናስቀምጠው ይገባል። ለምሳሌ ከቴክኖሎጂ አንጻር ሊሆን ይችላል፣ ከፖለቲካል ስታቢሊቲ ወይም መረጋጋት ሊሆን ይችላል። እንዲሁም ደግሞ ኢንፍራስትራክቸር ከመብራት ስለዚህ ይሄን ኦፖርቹኒቲ ማየት አለብን። ምክንያቱም ከሌላው ኢንቨስትመንት አይነት መርጠን እስከመጣን ድረስ አትርፈን ለመውጣትና የተሻለ ፕሮዳክትና ምርት ለመስጠት ይህንን ኦፖርቹኒቲ በደንብ አድርገን እንድንለይ። ስምንተኛው ኮምፒቴሽን የውድድሩ አድማሱ ምን እንደሚመ በገበያ ውስጥ ከእኛ ምርት ጋር ወይም ከእኛ ሰርቪስ ጋር ምን ያህል ተወዳዳሪዎች እንደ አገልግሎት ጋር ተመሳሳይ አምራቾች እንዳሉ እነሱስ ምን ያህል የገበያ ስፋት እንዳላቸውና እኛ በምን አይነት መልኩ ልንቀርብ እንዳሰብን ተወዳዳሪዎቻችን እነማን እንደሆኑ የእነሱ ድክመትና ጥንካሬስ ምን እንደሆነ ምን ያህል ፐርሰንቱን የህብረተሰብ ክፍል እንደያዙትና እኛ ደግሞ ለህብረተሰቡ በምን ያህል ፐርሰንት እንደምንቀርብ የምናሳይበት የሰነዱ ክፍል ነው። አንድ ቢዝነስ ውስጥ ስንገባ ተወዳዳሪዎች መኖራቸው የማይቀር ጉዳይ ነው፣ ወይም ደግሞ ኮምፒቴሽን አለ። ከነሱ በተሻለ ለመቅረብ ደግሞ እኛ ውጤታማ የሚያደርገን ነገር ከነሱ በተሻለ መልኩ ለመቅረብ የምናሳይበት የሰነዱ ከዚህ በፊት ውጤታማ ያደረጋቸውን ነገር መለየት አለብን ማለት ነው። ምክንያቱም አንድ ድርጅት ወደ ገበያ በሚገባበት ሰዓት የተወዳዳሪዎቹን አቅምና ችሎታ መለየታል። ዘጠነኛ ከማርኬት ጋር የተያያዘ ነው። እዚ ጋር ምንድነው ማርኬት ሳይዝ፣ ማርኬት አናሊሲስና ማርኬት ፎርካስት፣ ሶስቱን ነገሮች ማወቅ አለብን። ወይቸው የመጀመሪያው ማርኬት ሳይዙ ምን ያህል ማርኬት ፖቴንሻል እንዳለው በዝርዝር ልናየው ይገባል ማለት ነው። ምክንያቱም አንድ ቢዝነስ ወደ ገበያው ሲገባ ማርኬት ሳይዝ ወይም የማርኬት ፖቴንሻል ሊኖር ዓመታዊ የግብይት መጠናችን ምን ያህል ሊደርስ እንደሚችል በፐርሰንት ልናየው ይገባል፣ ወይም ደግሞ ልናስቀምጠው ይገባል። ምክንያቱም በቢዝነስ ውስጥ ወደ ቢዝነስ ስንገባ ማርኬት ፖቴንሻሉ መጠናት አለበት። የእኛ ውጤታማነት ሊመሰረት የሚችለው የማርኬት ፖቴንሻሉ ምን ያህል እንደሆነ ልናውቀው ይገባል። አለበለዛ ዝቅተኛ ማርኬት ፖቴንሻል ካለው ወደ ንግዱ ብንገባ ልንከስር ስለምንችል ማርኬት ሳይዛችንን ወይም የገበያውን ስፋት በደንብ አድርግን ልናየው ይገባል ማለት ነው። ሌላው የማርኬት ፎርካ ወይም የገበያ ትንበያ ልናደርግ ይገባል። በአንደኛው ዓመት በየወሩ ምን ያህል ፐርሰንት እንደምናድግ፣ በሁለተኛ ዓመቱ ደግሞ በየሩ በዓመቱ በምን ያህል ፐርሰንት እድገት እንደምናስመዘግብ እና በሦስተኛ ዓመቱ ደግሞ በየዓመቱ ምን ያህል ፐርሰንት ልናድግ እንደምንችል ማርኬት ፎርካስት ማድረግ አለብን ወይም የማርኬት ትንባያ ማድረግ ይገባናል ማለት ነው። እንዲሁም ማርኬት አናሊሲስ ልናደርግ ይባል ወይም የዳሰሳ ጥናት ያስፈልገናል ማለት ነው። ያ ማለት ገበያው ምን አይነት ፕሮዳክቶችን እንደሚፈልግ፣ ምርቶችን እንደሚፈልግ እንዲሁም ደግሞ ከእሱ ጋር በተያያዘ የዳሰሳ ጥናት በማድረግ ሰው ወይም ደግሞ ከስተመሮቻችን ምን እንደሚፈልጉና እንደማይፈልጉ የምንለይበት ነው ማለት ነው። ጠናበት ደንበኞቻችንን በማጥናት ምን እንደሚፈልጉ እንዲሁም ደግሞ የተሻለ ምርትና አቅርቦት ድክመትና ጥንካሬያችንንም የምናይበት። አስረኛው ከማርኬቲንግ ስትራቴጂ ጋር የተያያዘ ነው። እንግዲህ አንድ ጥሩ ማርኬተር አንድ ጥሩ ማርኬተር አራቱን የማርኬቲንግ ስትራቴጂዎች መከተል አለበት። እነሱም በተለምዶ ፎር ፒኤስ ብለን የምንጠራቸውን የማርኬቲንግ ስትራቴጂዎች መከተል ይኖርበታል ማለት ነው። ስለዚህ እነዚህ አራቱ የማርኬቲንግ ስትራቴጂዎች የምንላቸው ፕሮዳክት፣ ፕራይስ፣ ፕሮሞሽን እና ፕሮዳክት ዲስትሪቢውሽን ከምርቱ ይዘት ይልቅ የምርቱን ጥቅም ለከስተመሮቻችን በግልጽ የምናሳይበት መንገድ ነው ማለት ነው። ስለዚህ ስለ ፕሮዳክታችን ፕሮዳክቱን ከሰው ጋር ይዘቱን፣ ምንነቱን በደንብ ማስረዳት ይኖርብናል ማለት ነው። ሌላው ፕራይስ ነው። እንግዲህ ፕራይስ ነው ዋናው ነገር ዋጋው ነው። የህብረተሰቡን ተመጣጣኝ የሆነ ዋጋ ልናስቀምጥ ይገባል ወይም ልንቆርጥ ይገባል ያ ማለት እኛም በማይጎዳ ሌሎች ተወዳዳሪዎች ካላቸው ፕራይስ አንጻር ተነስተን ከኛ ትርፋማነት እንዲሁም ደግሞ የህብረተሰቡን ኪስ በማይጎዳ መልኩ ዋጋውን ልንተምን ይገባል ማለት ነው። ጥሩ ዋጋ መተመን ገበያ እንድንሰብርና ገበያውን ሰብረን እንድንገባ ጥሩ ገበያ እንድናገኝ ያስችለናል ማለት ነው። ሌላው ፕሮሞሽን እንግዲህ፣ ትልቁ ነገር እዚህ ጋር ፕሮሞሽን አንድን ምርትና አገልግሎት ፕሮሞሽን ከሌለው ካላስተዋወቅ ነው ወደ እኛ ምርትና አገልግሎት የሚመጣ ሰው የለም። ስለዚህ በምን መልኩ ፕሮሞሽን ልንሰራ እንዳሰብ በሬዲዮ ሊሆን ይችላል፣ በቴሌቪዥን፣ በዩቲዩብ፣ በትዊተር እንዲሁም ደግሞ ብሮሸር በማዘጋጀት ባነር በመለጠፍ በምን አይነት በየትኛው ቦታ ይይዛል። ሌላው ፕሮዳክት ዲስትሪ ምርታችንን በምን አይነት መልኩ ለህብረተሰቡ እንደምናሰራጭ የምናይበት የሰነዱ ክፍል ነው። ምርቱን ለተጠቃሚዎች የምናደርስበትን ስትራቴጂዎች የሚናነት በችርቻሮ ሊሆን ይችላል፣ በቀጥታ ሽያጭ ሊሆን ይችላል፣ እንዲሁም ደግሞ በወኪል አከፋፋዎች በራሳችን ሱቅ ሊሆን ይችላል የምናከፋፍለው። ስለዚህ ይህም በጣም ወሳኙ ክፍል ነው። በምን አይነት መልኩ ምርታችንን ለተጠቃሚዎች እንደምናደርስ የምናስቀምጥበት። አስራ አንደኛው ካፒታል ስትራክቸር ድርጅቱ ሲቋቋም ወይም ሲመሰረት ምን ያህል ይህም ካፒታል ደግሞ ምን ያህሉ በእኛ እንደሚሸፈንና ምን ያህሉ ደግሞ በብድር ልንሸፍነው እንዳሰብ የምናስቀምጥበት ክፍል ነው ማለት ነው። አስራ ሁለተኛው ዲፈረንሴሽን ወይም ደግሞ ልዩነት ድርጅቶች ወይም ደግሞ ከዚህ በፊት የነበሩት እገበያው ላይ ያሉ ድርጅቶች የራሳቸው ምርትና አገልግሎት ሲሰጩ ቆይተዋል። አሁን ላይ እኛ ወደዚህ ስንመጣ ወይም ይህን ቢዝነስ ስንከፍትና ይህን ምርትና ፕሮዳክት ስንሰጥ ከሌሎቹ እገበያው ላይ ካሉ ተወዳዳሪዎች በምን መልኩ የእኛ ምርት የተሻለ እንደሆነ እንዲሁም ገበያው ላይ ካሉት ምን አይነት ልዩነቶችን ይዞ ሊመጣ እንደሚችል ምሳሌ ከጥራት ሊሆን ይችላል፣ ከዋጋ ሊሆን ይችላል። ምን አይነት ልዩነቶችን ፈጥሮ ካጠቃቀም ሊሆን ይችላል። ምን አይነት ልዩነቶች አሉት? ምክንያቱም ከነባሩ ድርጅት የኛ ለየት ባለመልኩ ነው ገበያ ልናገኝ የምንችለው ወይም ወደ ገበያው ልንገባ የምንችለው፣ እንዲሁም ሳቢ የሆነ ገበያ ልሰብርን የምንችለው የእኛ ምርት ከሌሎች በምመልኩ ሊለይ እንደሚ አስራ ሶስተኛው እስዋት አናሊሲስ እስዋት አናሊሲስ የምንለው ኤስ ስትሬንግዝ የድርጅቱን ጠንካራ ጎኖች ምን አይነት ጠንካራ ጎኖች እንዳሉት በዝርዝር እናየዋለን ማለት ነው፣ ወይም በዝርዝር እናስቀምጣለን። እንደገና ዊክነስ ደብሊው ዊክነስ ድክመታችን ምንድን ነው? ወይም እንደ ድክመት ሊታይ የሚችለው ነገር ምንድን ነው? ኦ ኦፖርቹኒቲ ምን አይነት ኦፖርቹኒቲ ምን አይነት እድሎች አሉት? ይህም ቢዝነስን ከፍተው ምን አይነት እድሎች ይዞ ይመጣል? ምን አይነት እድሎችስ አሉን የሚለው ነገር የምናይበት ነው። ቲ ደግሞ ትሬት ወይም ደግሞ ስጋት የሚለው ነገር ያሳያል። ይሄ ቢዝነስ ላይ ወደፊት እንደ ስጋት የምናየው ነገር ምን ሊሆን ይችላል የሚለውን ነገር እያንዳንዱን ነገር ኢንዲቴይል የምናስቀምጥበት ክፍል ነው ማለት ነው። ስለዚህ አንድ ቢዝነስ ፕላን ስናዘጋጅ እነዚህ የቢዝነስ ፕላን ክፍሎች ምንም የማይቀሩና ወሳኝ የሆኑ የቢዝነስ ፕላን ክፍሎች ናቸው ማለት ነው። ስለዚህ ለዛሬ በጣም በርካታ የሆኑ የቢዝነስ ፕላን ክፍሎች አሉ ከዚህ በጣ አሉ። እነዚህ ግን ዋናዎቹ የቢዝነስ ፕላን ወይም ቤዚክ ቢዝነስ ፕላን አውትላይን የምንላቸው ናቸው። ስለዚህ እነዚህን የቢዝነስ ፕላን መሰረት አድርጋችሁ አንድ ቢዝነስ ፕላን ብታዘጋጁና ብትቀርጹ ውጤታማ ትሆናላችሁ ማለት ነው። ለዛሬ ያየነው የቢዝነስ ፕላን ክፍሎችን አጠረ ባለ መልኩ ለማየት ሞክረናል። በሌላ ቪዲዮ እስከምንገናኝ ድረስ ሰላም።